እኛ የዛሬዎች ባጭር የተቀጩ ሩቅ መንገደኞች፣ ሰላሳ ህልመኞች፣ ሰላሳ ተስፈኞች፣ ሰላሳ ወጣቶች አገር እንደሌለው በሰው ሀገር ምድብ ሲቀላ አንገታቸው፣ ወገን እንደሌለው ከሰው ሀገር ባህር ሲቀየጥ ደማቸው፣ በሀገር ብጭ ብለን ከዓለም ጋር እያየን ከሬት የመረረ ከቋጥኝ የሚከብድ ከቶን የሚያቃጥል ከብራቅ የሚያርድ ሀገር ያህል መርዶ በሰንበት አመሻሽ በሀገር የተሸከም በገዛ ሞታችን እዝም የተቀመጥ ካሳለፍነው ሕይወት ካለፈው መከራ መማር የተሳነን ደመና ወራሾች የሞትነውም እኛ ያለነውም እኛ ከፋይም ተቀባይ እኛውን ባለዶች እኛውን ከቅጣትም ቅጣት መርገንትም መርገንት የገዛ አንገታችን በስለት ሲቀላ የገዛ ደማችን ባህሩን ሲያቀላ የራሳችንን ሞት ቆሞ መመልከቱ ምን ያህል ነው ፍሙ? ምን ያህል ይጠብሳል? ሰቆቃው ሰዓቱ ምን ያህል ነው ሸክሙ? ምን ያህል ይደፍቃል? መከራው ክብደቱ ምን ያህል ይጠልቃል? ምን ያህል ይሰማል? መጠቃት ስለቱ ሐዘን ነው ቁጣ ነው ቁጭት ነው ሳጻኪያው ምንድን ነው? መጠሪያው ምንድን ነው? ስሜቱ ምን ይህን ማአት ይህን የኛን መቅሰፍት ቋንቋዎች በቃላት ችለው ይገልጹታል? እሁን ይህን ስቃይ ይሄን ሰቆቃ እናትና ሀገር ሸክሙን ይችሉታል? እኛውን እኛውን ለዚህ ክፉታችን ለዚህ መርገምታችን ለዓለም ለፈጣሪ አልፈታ ላለው እንቆቅልሻችን፣ መነሻም መድረሻም ጥያቄዎች እኛ፣ መልሶችም እኛው ነን። እኛው ነን የገፋን፣ እኛው ነን የከፋን፣ እኛው ነን ያጠፋን፣ እኛው ነን የጠፋን። ከዘመን ጋር አብሮ መዘመን ተስኖን፣ ሰፊ ሀገር ይዘን በሀሳብ እየጠበብን፣ በፍቅር ተሳስቦ አብሮ መራመዱ አቀበት የሆነን፣ ቂም እየቆነጠርን ቅን እየመነዘርን በዛሬ መንጋጋ የትናንቱን ድርቆሽ የምናመነዥክ በዛሬ ምድጃ የትናንቱን አመድ ታቅፈን የምንሞቅ በአንድ ላይ ከመጓዝ በየፊና ሩጫ አረፋ ምንደፍቅ እኛው ነን እኛው ነን ከእምነት የተፋታን ከፈጣሪ የራቅን እኛው ተጋፊዎች፣ እኛው ተገፊዎች፣ እኛው አሳዳጆች፣ እኛው ተሳዳጆች ካሳለፍነው ሕይወት ካለፍነው መከራ መማር የተሳነን ደመና ወራዦች እኛው ነን እኛው ነን። እኛ የዛሬዎች የነገ የታሪክ ያገር ባለዳዎች እኛው ነን በንፍገት በስስት በስግብግብ መዳፍ ከድሮች ጉሮሮ ካፋቸው መንጭቀን ሌሎችን ረግጠን ሌሎችን ጨፍልቀን በሌሎቹ ጀርባ በሌሎች ጫንቃ ላይ ወደ ላይ መሳቡ ቅንጣት የማይጨንቀን በማስመሰል ጥበብ ባድርባይ አንደበት በሸፍጥ የሰለጠን ከብዙዎች ድርሻ ተሻምተን ተናጥቀን ለአንድ ለራሳችን በወርቅ ላይ አልማዝ በሕንፃ ላይ ሕንፃ ስንቆልል ስንከምር የማይሰቀጥጠን የመንፈስ ድዌዎች፣ የንዋይ ምርኮኞች፣ የወንበር ሱሰኞች፣ የሆድ አምላኪዎች፣ ከሰውነት ወርደን በነፍስ የኮሰመን የሥጋ ብኩኖች በራሳችን ኀጢአት የራሳችን ሲኦል እኛው ነን፣ መርገምቶች እኛው ነን። በዚህ ሁሉ ግና መቼም ቢሆን መቼ ሰው ይሞታል እንጂ ተስፋ አይሞትምና፣ በመንገድ የቀሩት የወጣቶቻችን በአጭር የተቀጨው ሐሳብ፣ ምኞታቸው ተስፋለን ተስፋቸው በአገራቸው አፈር በታናሾቻቸው ነገ ውብ ይሆናል ለምልሞ ይጸድቃል። በዛሬው ደማቸው ዛሬ የመከነው ውጥን ሪያቸው በጊዜና በአገር ነገውን ይሆናል ይፈታል ህልማቸው። ይህ ነው መጽናኛችን፣ ይህ ነው መጽናኛቸው።